ተከረፈደን ከመሸ ቢመጣ ደጃፍና ይጎንኩን እንዳልገባ ፈራ። ጉባኤ ራማ ጉባኤ ራማ ጉባኤ ራማ ጉባኤ ራማ ጉባኤ ራማ ጉባኤ ራማ ጉባ ራማ ጉባ ራማ ሁለተኛው ዙር ጉባኤራ ጥቅምት 23 2018 ዓመተ ምህረት ከቀኑ 7 ሰዓት ጀምሮ በመንበረ መንግስት ግቢ ቅዱስ ገብርኤል ገዳም ሊደገም ነው። እርሶስ ጥቅምት 23 የት ኑት? ለኛ ግን ቀጠሯችንን ግቢ ገብርኤል አድርገናል። እርሶም ቀጠሮውን በግቢ ገብርኤል ያድርጉ። በዕለቱም ቃለ እግዚአብሔር በብፁዕ አባታችን አቡነ ኤርምያስ እንዲሁም በመጋቢ ሐዲስ እሸቱ ዓለማየሁ እና በመጋቢ ሃይማኖት እዮብ ይመኑ ዝማሬ በዝማሬ ይቀርባል። እርሶም በዕለቱ በጉባኤ ራማ ይገኙ። ከቀኑ ሰባት ሰዓት ጀምሮ በግቢ ገብርኤል እንገናኝ። ጉባኤ ራማ ጉባኤ ራማ ጉባኤ ራማ ጉባኤ ራማ ጉባኤ ራማ ጉባኤ ራማ ጉባኤ ራማ መቅረጽ የለም።